እኔ ማለት ነው ሃይሚዬን መወዳት በምክንያት ነው። በጣም ስነ ስርዓት ያላት ስርዓት ያላት ሴት ናት። ማርያምን በቃ ምን አይነት ስማርት የሆነ ጭንቅላት እንዳላት አያቸዋት። እንግዲህ የተፈጠረውን ነገር ሁሉ ተበድላ እንዳልተበደለች ሆና እንግዲህ ዛሬ ብሩክን ጠርተው አረጋጋቸው። ይላችሁ ብሩክ ይወዳታል ይላችኋለሁ፣ አይወዳትም ለስራ ነው ምናምን እያላችሁ ነው እንጂ ብሩክ ሃይሚን ይወዳታል ግን እልህ ይዞታል። ሀይሚም እንደዛው። ሀይሚ ግን የሆነ ጥፋት ስታጠፋ ብሩክን ይቅርታ ትጠይቀዋለች። ብሩክ ደግሞ ጥፋት ሲያጠፋ አንድ ይቅርታ ጠይቆ ድጋሚ አይጠይቅም በቃ ብሎ የሚተው ሰው አይነት ነው። የሆነ ቸልተኛ አይነት ነገሮችን በጥበብ መፍታት አይፈልግም። ሃይሚ ደግሞ በጣም ጥበበኛና ስማርት ልጅ ናት። ኦማይጋድ ኦማይጋድ፣ የኔ ቆንጆ፣ የዛሬውን ነገር እኔ ጭራሽ አልጠበቅኩም፣ አላመንኩም እኔ ይመጣል ብሌሉን ሳይ በፈጣሪ ስራ፣ ምን ተአምር ተፈጠረ ብዬ ብርር ብዬ ነው ሄድኩትና በቃ የዛሬው ቪዲዮዋችሁ በቃ ይሄ ነው የናፈቀን። በቃ ይሄን ነው የናፈቀን። ከጭቅጭቅ ከምን ምንም አይገኝም እና በቃ ዛሬ ሀይሚ በጣም ትልቅ ሰው ነው የሆነች፣ እና እንግዲህ ስታጨበጭቡ የነበራችሁ እኔ ብያችኋለሁ፣ አይለያዩም፣ አንድ ይሆናሉ። ስለዚህ ሀይሚን አትስደቡ፣ ብሩክንም መጥፎ ነገር እንዳያደርግ አትገፋፉት ብያችኋለሁ። ብሩክም እኮ የዋህ ነው፣ ግን እናንተ አይዞ አይዞ ስትሉት በለው በለው ስትሉት በቃ የእናንተን ይዞ የሚሄድ አይነት ሰው ነው ብሩክ። ሀይሚ ደግሞ በጣም ብልጥ ናት። ብልጣ ብልጥ ነገር እና ውስጥ ለውስጥ መሄድ ትፈልጋለች። እና እንግዲህ ያጨበጨባችሁ ሰዎች ሀይሚ አተረባውም አይወዳትም፣ አይፈልጋትም ስትሉ የነበራችሁ ሰዎች እንዴት ናችሁ? ደህና ናችሁ? ዛሬ ሲሳሳሙ ምን አላችሁ? ምን አላችሁ? ብሩኬን ይሽ ይብላ፣ ብሩኬን ጠንበልል። እስኪ የት ናችሁ? አሁን የት ናችሁ?

እንደዛ ስታሽቃብጡ የነበራችሁ ሰዎችም ብሩክም እንግዲህ ነግሯችኋል። ልክ ልካችሁን ከፈለጋችሁ ገደል ግቡ ተብላችኋል። ገደል ግቡ ነው ያላችሁ። ቃል በቃል ገባችሁ። ስታሽቃብጡ የነበራችሁ ሰዎች ይሄው። ለእኔ እንዲህ ብላችሁ ልኛል ምናምን አላለም። የሀይሚን ፎቶ ዘቅዝቃችሁ እርስ በርስ ስትሰዳደው ምናምን የነበራችሁ ሰዎች አሰላማ፣ እንዴት ናች? በነገራችን ላይ የብሩክን እናት ፎቶ ትናት ማታ ነው የዘቀዘቁ አንዳንድ ሰዎች እና እነሱ ደግሞ ሀይሚን የሚወዷት አይደሉም። ባይዘዋይ ሀይሚን የሚወዷት ሪል አድናቂዎቿ አይዘቀዝቁም። የሀይሚ ሪል አድናቂዎቿ ብሩክን ጭራሽ አይነኩም። ሀይሚን ብቻ ነው የሚሰሩ በሃይሚ ብቻ ነው ካላስ፣ ብሩክን ሚነካ ነገር አያደርጉም። በቃ እነሱ ሲወዱ ሀይሚን ብቻ ነው። ሶ እነሱ አይደለም የዘቀዝቋት የዚያው የራሱ ብሩክን እንወደዋለን የሚሉት አውቀው ሀይሚን ለማስጠላት የሀይሚን ደጋፊዎች ለማሰደብ ሲፈልጉ የብሩክንናት ፎቶ ዘቅዝቀው የሃይሚን ፕሮፋይል አርገው የብሩክነት ይዘቀዝቃሉ። እዩ እንግዲህ፣ ስለዚህ እዛው ራሳቸው ናቸው እንጂ ትክክለኛ የሃይሚ አድናቂ አይደሉም። ፎሎ መሰብሰብ ቪው እንዲመጣላቸው ብለው ነው እንጂ የዘቀዘቁት ትክክለኛ ሃይሚን የሚወዷት ምናምን አይደሉም። ግድል ግቡ አለን ምናም ደግሞ ግድል ግቡ እንዴ! እንዴት የሰው እናት ይዘቀዘቃል? እንደምን ሆናችኋል? ጤና ያላችሁም? የሰው እናት አይዘቀዘቅም። ሰው የሀይሚን እናት የዘቀዘቁት ሪል አድናቂዎቹ አይደሉም። በቃ አድናቂ መስለው ግን ሀይሚን የማይወዷት ሀይሚን ለማሰደብ የሚጥሩ ናቸው። የሀይሚንም ቤተሰቦች የዘቀዘቁት እንዲሁ ብሩክን የሚወዱት አይደሉም የሆነ ፎንቃ የጠገረራቸው ብሩክን የግላቸው ለማድረግ ሲፈልጉ የሚያሽቃብጡ ናቸው። ስለዚህ እንግዲህ እንደዛ አስተሰዳደቡ ምናምን የነበራችሁ ሰዎች ይሄው ዛሬ በአንድ መጡ። ውሃ ጠጡ፣ ውሃ ጠጭ። ስመኝ ምን አቃጠልሽ? ብሩክን መቼም አታገኘውም። ሀይሚ ጨቅጫቃ ናት ስትሉ የነበራችሁ እስኪ ማን ነው ጨቅጫቃ አሁን? በጣም ትልቅ ሰው ናት። ስማርት ናት። ነገሮችን በጥበብ ነው የምትፈታው። እኔ በቃ እኔ ዛሬ ጭራሽ ነው እንደዚህ ያልጠበቅኩት እየምር ዛሬም ጭቅጭቅ በቃ ሀይሚ በቃ በጣም እየተናደደች ስለሆነ በቃ እና ሀይሚ ደግሞ ጎበዝነቷን በምን እንደምታውቁ ታውቃላችሁ። የሆነ ጥፋት ስታጠፋ ጥፋቷን አምና ይቅርታ ትጠይቃለች። ዛሬ አሁን ቅዱስም ስላመጣው ይቅርታ አለችው። ብሩኬን አያችሁ? ብሩክስ ሊንዳን ስላመጣው ወይም ከሱዚ ጋር ሁሉ ነገር ስላደረግኩ ይቅርታ አላለም። አጥፍተሻል ነው የሚለው። አሁንም ሀይሚን ነው ተጠያቂ የሚያደርገውና ብሩክ አሁን ዛ የዛሬውን ቪዲዮ አሁን እንደዚህ ዝቅ ብሎ ሁሉም ነገር ይቅር ጥፋተኛ ነኝ ብሎ ሀይሚን ማባበል የነበረበት ብሩክ ነው። ግን ደግሞ በተቃራኒ ሀይሚን ያደረገችው አሁንም ቢሆን ሀይሚ በቃ ሁሉም ነገር ይቅር ስላሳለፍ ነው ጊዜ ብላ ነው የመጣች እንጂ ውስጧ እንደ ደማ ነው። ምንም የሻረ ነገር የለም። ከኋላ ያለውን ነገር ሊያነሳ ፈልጓል ብሩክ። እሷ ግን ማንሳት አልፈለገችም። በቃ እሷ የመሰላት በቃ አሁን ላይ ብሩኬ በስነ ስርዓት በደንብ ፕሮግራም አዘጋጅተህ ሀይሚን ይቅርታ ጠይቀሃት በቃ እንደ ፍቅረኛ ሀይተህ የፍቅር ጥያቄ ካላቀረብክላት ሀይሚ ፍቅረኛ አሁንም እንደ ፍቅረኛ ካላያት አትመለስም። እሷ እያሰበች ያለችው ሀይሚ አሁን ላይ በቃ ብሩክ እኔን ስላልፈለገኝ ሌላ ህይወት መርጧል፣ ሌላ ሰው ፈልጓል አይነት ስሜት ውስጥ ናት ሀይሚ። ብሩክ ደግሞ ሊንዳ ጋ ያለው ነገር ሀይሚን ለማብሸቅ እንዳመጣው ተናግሯል። አንድ ነገር ስትናገሪ ተናድጄ ነው ብሏል ብሩክ። ሀይሚን እንደ ፍቅረኛው መጠየቅ አይፈልግም፣ መናገር አይፈልግም። ስለማይፈልጋ ሳይሆን ይፈራል። ሶሻል ሚዲያ ላይ የወጣ ፍቅር ይፈርሳል የሚባል ነገር አለ። ልክ እነ አብረሽ፣ እነ ሩታ፣ እነ ማርክ፣ እነ ሄለን፣ አሁንም ማርክና ቤዚ፣ እነ ኤፋ ቤዚ፣ በቃ በጣም ብዙ ሰዎች ቶፊክ፣ ሶፊ በቃ በጣም ብዙ ብዙ የሚባሉ ሰዎች ሶሻል ሚዲያ ላይ መጥተው ፍቅራቸው ሜዳ ላይ ቀርቷል። ሶ እንደዛ አይነት ነገር ይፈጠራል የሚል ስጋት አለው። በይፋ ማውጣት አይፈልግም። ብሩክ ብሩኬ፣ ሶሻል ሚዲያ እሺ፣ ማውጣት አትፈልግም፣ እንደ ፍቅረኛ መናገር አትፈልግም። ሶ ካልፈለግ፣ ከካሜራ ጀርባ እሺ፣ አድርገው እንደዛ። ደግሞ ሀይሚ የምትፈልግ አይመስለኝ፣ ምክንያቱም ማንም ሰው እየመጣ እየፈነጨባት ነው ፍቅረኛዬ ነው ብላ እንኳን አፏን ሞልታ መከራከር አትችልም። ለምን መሰላችሁ? ብሩኬ ፍቅረኛዬ ነሽ ብሎ ይፋ አላደረጋትም። ሶ እሱ ሳይላት እሱ እንደሚፈልጋት ብታቅም ካልነገራት ማንም ሰው መጥቶ ላይዋ ላይ ብሩክን አቅፎ ፍቅረኛዬ ነው ምናምን ብሎ ሊጋጋጥባት ይችላል። ሶ ያኔ አፏን ሞልታ መናገር አትችልም፣ መከራከር አትችልም ለብሩክ። ሶ አሁን ሀይሚ ያደረገችው ነገር በጣም ትክክል ነው። ከተለያያችሁ ራሱ እንደዚህ ብላችሁ መለያየታችሁ በጣም ደስ የሚል ነገር ነው። በቃ ጭቅጭቅ ነትርክ፣ በጣም ብዙ ያሳለፋችሁት ምርጥ ጊዜ አለ። እኔ ሀይሚ ወይኔ ኔ ስማርት የኔ ስማርት በእውነት በቃ እኔ እንጃ፣ እንደዚህ አስተሳሰቧ እኮ በቃ የትልቅ ሰው ነው፣ የትልቅ ሰው ነው። የምር እንደ ትልቅ ሰው ነው የምታስበው። በቃ ብሩክ ደግሞ በቃ የሆነ ምን ልበላችሁ፣ ምንም ልላችሁ ሰውየው ግን ትር ያለ ሰው ነው ነው። በቀለላችሁ ሀይሚን ይፈልጋታል በደንብ ነው የሚፈልጋት። የሚያለያየን ነገር የለም እያለ ነው ብሩክ። አሁን ብሩክ ይሄ ሁሉ ነገር እንዳለ አብረን እንሁን ብትላት ሀይሚ ራሱ እንዴት ልትል ትችላለች? ግን ደግሞ እንደዚህ በፍቅር ቀፈኝ። በጣም ነው የሚዋደዱት ሁለቱም። አያችኋቸው? አብሮ ሆነው የልብ የልባቸውን ሲያወሩ አያችሁ። ቡና አፍልቶ ጎረቤትና ጎረቤት ተቀምጠው የሚያወሩ ነው የሚመስሉት። እሷም የልቧን እሱም የልቡን በቃ ብድም ብን ያወሩትና በጣም ነው የሚዋደዱት በጣም ነው የሚፈላለጉት። ግን ደግሞ ማን ይሸነፍ እልህ እልህ የሚባል ነገር አለ። አሁን ዛሬ ሀይሚ ተሸንፋ መታ ነው ብሩክን። እንግዲህ አብሮ ያኔ በቃ በፍቅር እንዲለያዩ ነው እንጂ እንዲቀጥሉ አይደለም። ብሩክ ደግሞ ሁሉንም ነገር አስረድቼሽ በፍቅር እንቀጥል አለ። እሺ ሀይሚ አሁን መታ በፍቅር እንለያይ ባትል ያን ሁሉ ነገር ሳታስረዳት ሊንዳ ጋር እየመጣ ልታበሽቃት ነበር። እሺ አሁን ሀይሚ ባትመጣስ? እሺ አሁን አብረን እንቀጥል አልክ ብሩኬ። ሀይሚ መታሁን ይህን ነገር ማስተክ እናስተካከል። በፍቅር እንለያይ ባትል ኑሮ እኮ ይቀጥል ነበር ይሄ ጭቅጭቅ። ሀይሚ ባትሸንፍ ገባ። አሁን እሷ ስላለች ብቻ አይደለም አብረን እንቀጥል ማለት ያለብህ ሁሉም ነገር እኛ ሴቶች ስንባል ከወንድ እንዲመጣ ነው የምንፈልገው። እወድሻ አለው አፈቅርሻ አለው አብረሽኝ፣ በቃ አንተ የእሷ እንደሆንክ የምታረጋግጥበት መንገድ ትፈልጋለች ሴት ልጅ ስትሆን፣ እንጂ እሷ በግልጽ እንደዚህ እናደርግ ብላ አትነግረም። አሁንም አብረን እንፎን ልትልህ አትችልም፣ ብትፈልግም አትልህም። እንዳየሀት ነው እየሳመች ነው እያቀፈች ነው ትናፍቀኛለች እያለች ነው፣ ስለምትፈልግ ነው። ነገር ግን ካንተ መምጣት ያለበት የሆነ ሀሳብ አለ ገባህ አይደለም። ሶ እሷ አስክት ነገር መጠበቅ የለብም። አንተ ራስህ ካስበህ ማድረግ ያለብህ ነገር በደንብ ስለምታቅ ማድረግ አለብህ። በቃ ሀይሚን አሁን አፈቅድሻለሁ እወድሻለሁ ብትላት አብረን እንቀጥል ብትላት ኑሮ የዛሬን ቪዲዮ አንተ ሰርተው ቢሆን ኑሮ ሀይሚ ምንም በቃ መታቅማማው ነገር ይኖራል ብዬ አላስብም። ነገር ግን አሁን እሷ መታ እንደዚህ ብላህ ከዚህ በኋላ እንቀጥል ብትላት እኔ ስላልኩ ነው ወይ የሚል ነገር አእምሯ ላይ ይፈጠራል ሀይሚ ጭንቅላት ላይ። ሶ ብሩኬ አንዳንዴ ጥበበኛና ብልጥ ሆን የምርነኝ ነው እንደ ሀይሚ አይነት ሴት ብሩኬ፣ እግርህ እስኪነቃ ብትሄድ ራሱ አታገኝም። እግርህ እስኪነቃ ነው የምልህ በጣም ምርጥ ናት፣ ስነ ስርዓት ያላት። በቃ ምን ልበላችሁ፣ የእውነት በጣም ጨዋ ማለት ነው። ምን መናገር እንዳለባት የምታውቅ የሴት ወግ ያላት ልጅ ናት በነገራችን ላይ እና በቃ ብዙ ነገር በችግር ሁሉ ያደገች ነው የምትመስለው። በቃ ስርዓቷ ምኗ በጣም ደስ የምትል ልጅ ናት እና ብሩኬ እንደ ሀይሚ አይነት ሴት መሸም ልታገኝ ስለማትችል እንዳታመልጥህ ነው ልልህ የምፈልገው። ከዛ ውጭ ግን ዛሬ እንደዚህ ተሳስማችሁ፣ ተቃቅፋችሁ ስለመጣችሁ በጣም ነው ደስ ያለኝ። የምር በቃ ተአምር ነው የሆነብኝ እንደዚህ የምትመለሱ ሁሉ አልመሰለኝም። እና ሀይሚየንም ብሩክን የምትሳደቡ ሰዎች አሰላማ። ባይ ባይ። በጣም ነው ወዳቸው ኔ